አይ አብዛኞቻችን የዋና ዋና የሚባሉ መሰራቶቻችን ሳይቀር ቢጋራቸውን ነው የምናውቀው ቢጋር ማለት አውትላይን ቴብል ኦፍ ኮንቴንቱን ነው የምናውቀው ወደ ውስጥ የሚገባ በጣም አስደናቂ ነገሮች ናቸው በየጊዜው የሚያጋጥሙ ለምሳሌ ስለ ክብረ ነገስት ክብረ ነገስት ናቡከደነጾር የሚባለው ንጉሱ እውነተኛ ትውልዱ ከእስራኤል ወገን ነው የሚል ደንበኛ አተት አንድ ሙሉ ቻፕተር እንዳለ ብትገምቱ ትችላላችሁ። አንድ እስራኤላዊ በአመፅ ተሸጦ ይሄዳል፣ እንደ ዮሴፍ ነገር ግን እንደ ዮሴፍ አይነት ጻድቅ አይደለም። አንዲት ሴት ታሽባባዋለች፣ ከዛ በኋላ ይሳካላታል፣ ታረግዛለች ከሱ እና ባሏ ከመመለሱ በፊት ትወልድና ልጁ እንዲጣል ትልከዋለች። በዛው ሌሊት የንጉሱ ሚስት ወልዳ ነገር ግን ሰው የማይመስል ክንፍም ያለው ምናም ያለው ነገር ትወልድና እሱ ደግሞ እንዲጣል ይሄዳል። በዚህ አጋጣሚ ሁለቱ ሊጥሉ የተላኩት አገልጋዮች ተለዋውጠው ያችን ወንድ ልጅ እሳት ሄድና ንጉሱ የግብር ያሳድገዋል። ይሄ ሁሉ ምንድን ነው? ምንም እንኳ ባዳ ቢሆን እግዚአብሔር ባወቀ በጥበቡ እስራኤላዊ ሆኖ እንዲገዛቸው። ትንሽም ከረራይ ጋር ናቡከደነጾር ካነበባችሁት ትንቢተ ዳንኤል ላይ በጣም አይጨክንበትም እግዚአብሔር እንስሳ ያረገዋላ ለሰባት ዓመት፣ ነገር ግን ይመልሰዋል። እና እሱም ደግሞ እግዚአብሔርን ሕሊናው ያምናል ይመሰክራል። አንዳንዴ ከዛ ሲታበይ ደግሞ ይቀጣዋል። እንደዚህ ነው የምታዩትና። ይሄ እንግዲህ ከእኛ ውጭ የሆነ ጉዳይ ሁሉ የያዙ ጽሁፎች ናቸው ያሉት። እና የጥበብን ጉዳይ ስንመጣ ዝም ብሎ ልትፈትነው ሄደች ብቻ አደለም። በጣም በጥበብ የተራቀቀች ነበረች። ልጆቿን ወይም ደግሞ አገልጋዮቿን ሰብስባ ስትሄድ ለሰባት ወር ነው የምንሄደው ትላቸዋለች፣ እና የምንሄድበት ጥበብ አይተን የምንመጣበት ተምረን ሸምተን ምናምን አለ አይተን የምንመጣበት ስለሆነ ስንቃቸውን በደንብ ያዙ ትላለች። ስራ ታስይዛለች፣ ቀርተው ቤት መንግስቷን የሚያስተዳድሩትን እንደዚሁ በሚገርም ሁኔታ ነው ስርዓቱን የምታስይዘው። ስለዚህ የሚደንቅ አይደለም ጥበብ ልታይ ሄደች የሚለው ብቻውን ሳይሆን በደንብ ከእሱ ጋር ተያያዥ የሆኑ ርዕሶች አሉ። ሌላው አልሄደችን ሄዳለች የሚለው ውግት ምንም የሚያስፈልገን አይመስለኝ ምክንያቱም አላማው ምንድን ትርክቱ ምን ሊሆን ይችላል ጉዳዩ እሷ ዛ ሄዳን የወለደችው የለም። እዛ ከሀገሯ ላይ ከአንዱ ባላባት ልጅ የወለደችው ቀዳማዊ የሚሄድ እንደዛ ሊሆን ይችላል ጉዳዩ እሷ አለ ተወለደ የተባለበት ትርክት ግን የተፈጠረው ትርክት ቀጥሎ ለሚመጡ ልጆች ክብርን ስራን ጥበብን እንዲያገብሩ ሆን ተብሎ የተሰራ መሆኑን ማየት ያለብን ብዬ አስባለሁ። ሌላው በጣም ብዙ ሰዎች አልቀዋል ላሊበላ ሲሰራ፣ ነገር ግን ስራው ሁሉ ተጠቃሎ ለሱ የሄደ ከእሱም ደግሞ ወደ መላእክት፣ ተሄደ አደገኛ ተጓሚ ነው የሚለው ከዛ አንዳንድ ገድሎቹ ላይ የምናገኛቸው ጥቆማዎች በጣም አስገራሚ ናቸው። ለምሳሌ ቦታውን ህንፃውን ሊሰራ በሚፈልግበት ሰዓት ቦታ ሲፈልግ አሁን ያለበት ቦታ ላይ ባዶ አልነበረም፣ ባለይዞታዎች ነበሩት። ስለዚህ ለእነዚያ ባለሁነታዎች ባለይዞታዎች ገንዘብ ከፍሏል። ተገቢ የሚባል ካሳ ከፍሎ ነው መሬቱን የወሰደው። ስለዚህ ንጉሥ ነኝና ከዚህ ተነስተ እዛ ስፈር ማለት አይችልም ማለት ነው። ከአንድ ሺህ ዓመት በፊት የነበረ ይዞታን የማክበር እና በይዞታ ላይ እንደዚህ ጥብቅ የሆነ ስሪድ ቀላል ነገር አለ። ስለዚህ ከዛ ምን ያክል ነው ወደ ተሻለ አቅጣጫ የተጓዝነው እያለ ነው የምንገመግመው። እራሳቸው ከዛ ወደ ተሻለ አቅጣጫ ያ ፖሊስ ወደ ኋላ ተመለስን። እነዚህም ነገሮች ልናሰላስልባቸው ይገባሉ እያስባለሁ ዋጄ ያነሳው ላሊበላ ቤተክርስቲያን ያሉት እርዶች አሉ መነሻቸው ምንድን ነው? እውነቱን ለመናገር አላቅም ይሄን እና የምሰጠው ደግሞ ሀሳብ ቅድም እንዳልኩት አንደኛ ቤተመጽሐፍት እጃችን ላይ ያለ መረጃዎችን አሰባስበን ቋንቋውን አትንተን ራሳችን መተንተን መጀመር ነው ያለብን። ምክንያቱም ግራም አንኮክን ብንጠይቀው የሚለን ይሄ ነው፣ ከጫፍ የተገኘ ትንሽ ጥቆማን ወስዶ ይህንም ይሄማ ፈረንጆች ናቸው የሰሩት የሚል ድምዳሜ ይሰጠናል። እኛ ደግሞ እናስተጋባላቸዋለን። አሁን ፈረንጆቹ መጽሐፉ ላይ አይጠበቅባቸው እኛ ስለነሱ ሆነን ያለን ነገር በሙሉ የኛ አይደለም ብለን ወደ መጽሐፍ እያደላም ያለ ነው። አንድ ፈሪ ሰው ይባላል። ሰይፍ ታጥቆ በጫካ ማሪ ሲያቋርጥ አንድ ሰው አገኘ። ያ ሰው አህያ እየነዳ ወደ ገበያ የሄደ ሰው ነው። እና ሰይፉን ከነሰገባው አውርዶ ተመርክኮ ሰጠው። ምንድን ነው ሲለው በቃ ነፍሴን ማረለኝ እንጂ ይሄ አንተ ነው ብሎ ያስከል ልብ ብለው ያላሰበው ሰውዬው አህያ እየነዳ ወደ ገበያ የሚሄድ ሰው ሽፍታ ሊሆን እንደማይችል እንኳን አገመትም። እና የዚህ አይነት አካሄድ ነው፣ እንዳያየን ያለ ነው ና እኛ ስራው የእኛንም ልጆች ሊሆን ይችላል፣ ተገቢ የሆኑ ስርዓተ ትምህርቶችን በመክፈት ሊሆን ይችላል። እነዚህ የእኛ የምንላቸው መረጃዎችን ማሰባሰባለንው እያስባለ መምህር ጌታቸው ያነሱት አብዛኛው አስተያየት ነው። ሌላው ምናልባት እነዚህ አራት ቲዎሪዎች አንድ ጥሩ ምሳሌ ጥሩነቱ ማስተማሪያ ስለሚሆን ነው። የአክሱም ጽዮንን የሚጠብቋት ሰዎች ከዛው ከአክሱም ደግሞ የተለየ ጎሳ ናቸው ይባላል። በጣም የሚተማመኑ ናቸው እና ዳግማዊ ወደ አድዋ በዘመቱ ጊዜ አክሱም ጽዮንንም ይዘው ሊመለሱ ይችላሉ ወደ መሀል አገር ተብሎ ስለተፈራ፣ በአራት አቅጣጫ ችቦ እያበሩ ሌሊቱን ሄዱ ታቦቶቹን ይዘው። ስለዚህ ሰላዩ ሲጠየቅ ወዴት ሄዱ ሲባል፣ በአራት አቅጣጫ ሄዱት መዳረሻው አይገኝም ማለት ነው። ከአራቱ አንደኛው ግሩፕ እውነተኛዋን ይዟል፣ ሌላዎቹ ረፕሊካ ይዘዋል ማለት ነው። ምናልባትም ደግሞ አራቱ ፎልስ የሆነ ሌላ ነገር ይዘው ሄደው እዛው ልትቀመጥ ትችላለች። ሰው ምንድነው ያደረጉት መረጃን ማሸሽ ነው የፈለጉት ይህንን ነው ያሉ ያሉት ነጮቹ። ይህም ሊሆን ይችላል፣ ይሄም ሊሆን ይችላል፣ ይሄም ሊሆን ይችላል፣ ይሄም ሊሆን ይችላል። በጣም በሚገርም ሁኔታ ከአራቱ ጥቆማዎች ውስጥ ኢትዮጵያውያን ሰርተውት ሊሆን ይችላል የሚለው ጥቆማ የለም። ምን ማለት ነው? እንደዚህ አርጎ ራስን ማስነር በጣም ይገርም ነው። ስለዚህ ከእነዚህ አይነት ድምዳሜዎች ራሳችንን መጠበቅ አለብን አውሮፓውያን እንኳን በሰሩት ነገር ላይ ባልሰሩት ነገር ላይ እልፍ አላስፈዋል። ክፍል ግን አልቫሬዝን ስል አነበብኩላችሁ። ከአልቫሬዝ ውጭ በጣም በርካታ አውሮፓውያን አይተውታል ላሊበላ። ስለዚህ ያ ጥቆማ በወቅቱ የቀረበ ነገር ስለሆነ እ ሊኖራቸው ኖሮ ነገር እስካሁን ድረስ በጣም ብዙ ቮሊም የተጻፈ ያን የሚያስረዳ ነገር ይኖረን ነበረ። ስለዚህ በጥንቃቄ ማየት ያለብን ባለቤቱ ተቀምጦ እያለ ከባለቤት ውጭ ሌላን ማሰስ ራሱ እንደ ዘዴ በጣም መሰረት የለየው ዘዴ ነው ብዬ ነው የማስበው። ስለዚህ እኔ መላእክትም አልሰሩትም ብዬ ነው የማስበው። ምክንያቱም እጅና ገር ሰብተማል እግዚአብሔር የራሳችን ማምለኪያ ልንፈጥር እንዲሰራ እንችላለን። ግብጾችም አልሰሩትም። ግብጾች ቢሰሩ ኖሮ ሀገራቸው ጭንጫ ነው እስካሁን ድረስ በጣም እልፍ አእላፍ ቤተ መቅደስ ይኖራቸው ነበር። የሰሩት ኢትዮጵያውያን ናቸው። ኢትዮጵያውያን ኮሚሽነር ሀሳቡን ሰነሱት፣ ሰሩት፣ በስራው ሂደት ሞቱ፣ የተበደለም ተበደለ፣ ካሳ ያገኘም ተካሰ። ዋና ጉዳይ ይህንን አንኳር ዲስኮር ግን አልፈጠ ነው ማህደር ያነሳው መላእክት ሰሩት የሚለው አባባል ለውበቱ ምን ጨመረለት የሚለው እኔ ምንም የጨመረለት አይመስለኝም። ምክንያቱም ሰው እንደሰራው እናያለን። መላእክት በመጽሐፍ ቅዱስ ውስጥ ምናልባት ከዚህ ጋር ሊቀራረብ ይችል ኖህ እችን ታወቲቱ ወይም ደግሞ መርከቧን ሲሰራ መላእክት አግዘውታል ተራዱት የሚል እናገኛለን። ያ ምንድ ጥፋት የመጣ ስለሆነ ፈጥኖ እንዲተርፍ የተደረገ የደሊቨራንስ የማዳን ስራ ነው። በተረፈ እነዚህ በሰላም ሀገር መጥተው ቤት የሚሰሩበት ምክንያት የለም። ሲኦሎጂካሊ በጣም የሚያስኬድ ነገር አይመስለኝም። ለሃይማኖታዊ ስራ የተሰራ ስፍራ በሳይንሳዊ መንገድ ሊተነተል ይቻላል ወይ? ይቻላል ብዬ ነው የማስበው። ምክንያቱም አንተን እንዳልከው እኔም በጣም የሚገርመኝ አንድ እኛሁን ሳይንስ ምንድን ነው የምንባለው መሰረት ባህልና ስፖርት ነው የምንባለው። ከዕለታት አንድ ቀን የስፖርት ምክትል ሚኒስትሩ እንትን ሲያደርግ ሪፖርት ሲያቀርብ የመዋኛ ገንዳ ተሰርቶ ውሃ ሞልተውት ከዛ በማግስቱ ሲሄድ ውሃው የለም። ማለት ዝናብ ቢዘን ኖሮ ሞልቶ ያለ ነበር፣ ግን አሁን ውሃው የለም። የት ሄደ ሲባል ያሰርጋል እና አስብ ሰዎቹ እየዋኙ ውሃው ጥርግ ብሎ መሬት ላይ ራሳቸውን ሲያገኙት እና የላሊበላ ደግሞ የሚገርም አመት እስከ አመት እንደዚህ አገር የሚያጠለቀልቅ ጎርፍ አይታችሁት እንደሆነና ላሊበላ ረባዳ ስፍራ ያለው ከላይ ተጋሽና መሆኑን ውሃ ራሱ ሀገሩንም ሊደፍነው ይችል ነበር። ግን አንዱን ቤተ መቅደስ ውሃ ሞልቶ አታዩ። ድሬኔጅ ዳልከው ማለት ነው። የውሃ ፍሰቱ ሚገር ነው። የሆነ ቦታ ላይ የሚፈጠር እንከን ቢያንስ አንዱን ቤተ መቅደስ ሊደፍነው በቻለ ነበር። በእኛ እያያዝ ቢሆነም በአንድ አመት ተደፍኖ ነበር። ግን ለምን ያክል ለአንድ ሺ አመት? ስለዚህ ቆሙ መሄድ በጣም አስደናቂ ነገር ነውና ሳይንሱ መጠናት ይችላል። ሌላ ስለ ኢየሩሳሌም ሬፕሊካ የተነሳው ነገር ሬፕሊካ አይደለም፣ ኮንሴፕቹዋሊ ጌታ የተራመደባቸው የተጠመቀበት ያስተማረበትን ስፍራ ነው። ኮንሴፕቱ አለ በወየ ላይ ተስፋ ያን ነው ያመጡት እንጂ ቦታውን አይተው እንዲመሳሰል ሊያረጉ ኖሮ ምናለፋቸው። እንዲ አይነት ክርክርም ውስጥ አንገባል። በቃ እስራኤላውያን መጥተው ነው የሰሩት ልልጭ ነበር እስካሁን ምክንያቱም በታቦተ ሲሆን ላይ እንደዚ አይነት ዲስኩር አለ። እስራኤል ላይ ስላልተመቻቸው አምልኮ ባዕድ ላይ ስለገባ ሶሎሞን ራሱ ካህናቱ ናቸው ታቦተ ሲሆን ይዘው የመጡ ቢል የሚመስል ትርጓሚ አለ። እዚህም ላይ ወደዚ አይነት ድንሄድ ሄድች ነበር እና ያ አለመሆኑ አይ ቲንክ ያ ቢሆን ኖሮ እስካሁን ድረስ ደምድ ደምድመን በቃ እስራኤላውያን አስር ሺህ ሰው ልተው ወይም ሀያ ሺህ ሰው ልተው በሀያ አመት ሰርተውት አንድ ላይ አንድ አቹን ላይ ነው ወይ ሀሳቦች መመስረት ያለብን የሚባለው እነዚህ አንኳር ስለሆኑ ነው። እኛውም በጣም የደገምንባቸው ነገሮች፣ የለፋንባቸው ነገሮች፣ ወይም በጣም ወደኋላ የቀረንባቸው ነገሮች ሲታዩ ስራ ላይ ነው። የስራ ባህላችን የስራ መንፈሳችን በጣም የተቀዛቀዘ የተዳከመ ነው። ስለዚህ እንዴት ነው ወደ ስራ እንመለስ፣ አቺ አቺቭ ያረግነው ስራ ስንጠቅስ እነዚህ ጎልተው ስለሚታዩ ነው። ሌሎችን ግን በጣም ሀሳብ ላይ የተመሰረቱ ፍልስፍናዎቻችን ግን በደንብ እነሱንም ማነጋገር መተርጎም መቻል አለብን ብዬ አስባለሁ። አብዛኞቹ አሁንም ማስተያየቶች ናቸው። ለምሳሌ በመጀመሪያ ላይ ያለው መጨረሻ ላይ ያነሳው ገጠ ከኛ ጋር የሚገናኘው ግስ ማንበብ እና እነሳቦ መረዳት ብንችል የሚለው ጥሩ ነገር ነው። ለዚህም በመነሻነት ባለፈው አክሱም እግም ሴንቶ አን አፍሪካን ሲቪላይዜሽን የሚ በዶክተራዊ የተጻፈውን አንስታል። ይህ እንግዲህ የብዙዎቻችን ፍላጎት ነው። የግዕዝ ቋንቋን ራሱ ሳይቀር ከባድ ለመማር በጣም ዳርቻ ላይ ያለ ነው። አሁን በቤተ ክርስቲያን በኩል የሚሰጠው የግዕዝ ትምህርት በጣም በሚያሳዝን ሁኔታ መሰረቱን እያጣ ነው ያለው። መሰረቱን እያጣ ማለት ለህዝቡ ሬሌቫንት ባልሆነ መንገድ አሁን ቪዲዮ ላይ ገብታችሁ ዩቱብ ቅኔ ብትሉ፣ የሚዘሉ ሰዎች፣ እብድ የሚመስሉ ሰዎች ምናም ነው የምታገኙት። እና ለጤነኛው ማህበረሰብ እንደነዚህ ለሆ ብትወነ ወይ ግን እይታችንን ራሳችን በጣም እያበላሸን ያለ ነው እሱ። የብዙ ባለቤቶች ባለድርሻዎች ጉዳይ ይሆናል። በዋናነት የኢትዮጵያ ኦርቶዶክስ ቤተ ክህነት አቶ ተስፋ ያነሳው እንደዚሁ ስርዓተ ትምህርታችንን እናሻሽል የሚለው ይኸው አንደኛው። እንዲህ አይነት ውይይቶች በሚሆኑ ሰዓት ከእንደዚህ አይነት ቡድን ጥቂት ሰዎች ሆነ ብለው ሁለት ሶስት ዓመት የሚፈጅ ቢሆን በቃ ድማ አርብለው ጀምር ይሆናል በሚል ተስፋ ነው ስለዚህ ወደዛ ላይ የሚገቡ ሰዎች አሉ። ቅድም የተነሱት ዶክተር ሀይሉ አንዱ ጥሩ ምሳሌ ናቸው። እሳቸው ዝ በልጅነት ከህፃነት አለም የተማሩት በጥረታቸው ግን መጽሐፍትን እስከ መተርጎም የቅዱስ ያሬድን ታሪክ ወደ እንግሊዝኛ ተርጉሞ እስከ ማሳተም ደርሰዋል። የዚህ አይነት ሰዎችን እንፈጥራለን። መሀል ላይ ያሉት ወንድም ያነሱት በጣም ጥሩ አስተያየት ነው። ምንድን ነው ብለው እኛ አሁን አንደኛ ሙግት ውስጥ መግባት የለብንም፣ ግን ላሊበላ እናንተ አልሰራችሁትም የሚለው ጥያቄ የመጣብን ላሊበላ ላይ ነው እንጂ አብረሃ ወአጽብሃ ላይ አደለም። ለምን በከፊል የዋሻ ስራ ነው፣ በከፊል ደግሞ ግንባታ አለው። ግን ሂደቱ የእሱ ሂደት ፍጻሜ ነው። አንድ ሰው አንድ ነገር ይጀምራል፣ ይሞክራል። ከዛ እሱም ደግሞ እያጣራ እያራቀቀ ሲሄድ ነው እንደ ላሊበላ አይነት የሚደርሰው። ምናልባት ነው፣ ያ የላሊበላ ስልጣኔ ቢቀጥል ኖሮ ልክ እንደሱ አይነት አንድ ሙሉ ከተማ ይኖረን ነበር። ታምናላችሁ? አንድ ሙሉ ከተማ ይኖረን ነበር። ማቀዝቀሻ የማያስፈልገው ድሬኔጅ የማያስፈልገው በጥሩ ሁኔታ መብራት ያለው መኪኖች፣ ተሽከርካሪዎች፣ እንስሳት የሚንቀሳቀሱበት ለዛ የሰጠን መልክአ ምድር አለን። እሱን ልንፈጥረው እንችል ነበረ፣ ግን አልቀጠልንም ነው ዋናው ነገር ግን ከስር ያለውን ነገር ማየት፣ እሱንም እንደ ማስረጃ ማቅረብ የሚለው አስፈላጊ ጥቆማ ነው። የጥበበኞቹን ታሪክ ሃይማኖት ተጭሎታል የሚለው ትክክል ነው። ጥበበኞች ሃይማኖት ብቻ አይደለም የተጫናቸው፣ ሁላችንም ነው የተጫናቸው። የትልቁን ሰዓሊዎች የአፈወርቅ ተክሌን ታሪክ ስናነብ አራዳ ጊዮርጊስ ላይ ስዕል ይስሉ ነበረ እና የሚስሉት ከማን ጋር ነው ከመዓል አፈሩ ከተባሉ ሌላ ጎበዝ ሰዓሊ ንጉሱ ምን ይሰጧቸዋል ጉርሻ እያሉ ይሰጧቸዋል እና አንዴ አፈወርቅ ተክሌ ወደ አንድ አፍሪካ መሪ ፕሮፋይል ለመሳል ተጠርተው ይሄዳሉ እና ለመዓል አፈሩ የጻፉ ደብዳቤ ምን ይላል መሰላቸው ወንድሜ ንጉሱ የሚሰጡን ጉርሻ እንዳትቀበል። ቢያንስን ቢበዛ ደሞዝ ብለው ይስጡ ደሞዝ ብለው ይሰጡ እንደሆነ ተቀበል፣ ጉርሻ ብለግን እንዳትቀበል። በዚህ ሁኔታ ነው ቀደምቶቻችን የተበደሉት። አሁንም የሚመጡት ጥበበኞች ሳሊያን እየተጎዱ የሚሄዱት በዚህ ነው። ስለዚህ ጉርሻ እንዳትቀበል ብለው ይጽፋሉ እና ትንሽ ቀልድም ይጨምራሉ። እኔ አሁን ከዚህ ከአፍሪካ ፕሬዚደንት ዳጎስ ያለ ፍሪሽ ስለምመጣ እሱ እንካፈላለን ነው ያሏቸው። እና ይሄ በጣም በጣም ትልቅ የሆነ እሳቤ ነው። የብራና ጸሐፊዎች ግብረ በላ ነበር የሚባለው ድሮ። ግብረ በላ ማለት የራሱ ብጣል የሌለው የራሱ ድስት የሌለው ንጉሱ በሚበሉበት ሰዓት ከዛው ማዕድ ላይ የተቆርሶ የሚሰጠው ማለት ነው። ግብር ሲዘጋጅ ግብር እየበላ ስራ የሚሰራ ማለት ነው። ስለዚህ የሰዓሊ የጸሐፊ የመምህር ከቶም ደግሞ ልጆችን የሚያስተምር የተቀጠረ መምህር ግብረ በላ ነው ሚሆነ የራሱ ትዳር የራሱ ቤት የራሱ ጎጆ እንዲኖረው እንዲቀልስ አይፈልግም ነበር። ስለዚህ ይህንም በደንብ መዋቅ አለብን። ይህም ለታሪካችን ወይም ደግሞ ፈጠራን በጣም አሳንሶ ለማየት ዝቅ አርጎ ለማየት ብዙ ስራ ብዙ አስተዋጽኦ አድርጓል። አብርሃም ያነሳው የመላእክት ገዛ እየጠየቀ ሠራው የሚባለው ተቀባይነት የሚኖረው ነገር አለ። እንኳን የመላክ ሳይሆን እንኳን ቤተ እግዚአብሔር ማናቸውም እንቅስቃሴ ከእግዚአብሔር ረድኤት ውጭ አይሳካም። ይሄ ለሃይማኖተኛ መሰረታዊ ነገር ነው። ስለዚህ እግዚአብሔር አግዞኛል፣ በመላእክቱ በኩል ተራድቶኛል፣ እንደዚህ ብሎ መናገርኮ ይቻላል። ነገር ግን ህንፃው ነው መጥረቢያ ይዞ አሁን የቢሮ ጭምር አለ። ቅዱስ ላሊበላ ቀን ቀን ይሰራል መላእክቶቹ ደግሞ ሌሊት የተለየ ባውዛ ስላላቸው እንዳሁኖቹ ቻይናዎች ሌሊቱን ነው እዚህ ሲሰሩለት የሚያሉት። ሰው ሶስት ክንድ ከሠራ ይላሉ እነሱ ዘጠኝ ክንድ አስኪደውለት ያላሉ። እና መጨረሻ ላይ የነሳው ለምን ዘጠኝ ክንድ ብቻ ካልሆነ ጨርሰውለት ያሉ፣ ከፈለጉ እሱንም ብለን መጠየቅ እንችላለን። ዋናው ግን የእንደዚህ አይነት ክሌም ብዙዎቻችንን ለመዳከል ለመሳነፍ እንደ አንድ ምክንያት ሳይሆን ግን አልቀረም፣ እንዲህ አስባለሁ። የደስደስ ያነሳሽው ሁሉም ስኬቶቻችን ገድላዊነት ይጫናቸዋል፣ ከየት የመጣ ነው እና የት አካባቢ እናተኩር የሚለው አይ በጣም ጥሩ ጥያቄ ነው። ቅዱስ ያሬድን አይታችሁ ከሆነ በአንድ ቀን ነው ብሉይና ሐዲስን ተምሮ ጨረሰ የሚባለው። በእርግጥ አንዲት ቅጽበት አለች። ያቺ ቅጽበት ምንድናት? ፊደል አለባው ብሎ ሰንፎ ከነበረበት ላይ ያችን ትላየ የ ይቅርታ ጠይቆ ተመለሰ። ከዛ በኋላ ወገቡን ቀጥ አርጎ ነው የተማረው። ፈጠራው በሂደት በጊዜ ሂደት እንደፈጠረው መጽሐፈ ድጓን ስናየው በደንብ እናያለን፣ እንለየዋለን። ከዛ ደግሞ ከድጓ ውጭ ኋላ የተጨመሩ ነገሮች አዋልድ የሚባሉ ድርሰቶች ደግሞ ሲገቡ እናያለን። በደንብ አድርጎ እንደ ዋና ይከፍላሉ። ያን ራሱ ልዩነት ለማጥናት አንደኛ ግዙ መዋቅ ያስፈልጋል። ከዛ ከማዋቅም አልፎ የሬድ ስታይል ምንድን ነው በወቅቱ የነበረው የግእዝ ቋንቋ የመጀመሪያ የምትባለው የቅዱስ ያሬድ ድርሰት ላይ ተያወጣላችሁ። ከዛ በኋላ አሁን ጭራሽ አባቶች ይሄ መዘመር የለበትም እየተባለ ወደ ጎን እስኪተው ድረስ የሃይማኖት ጭምር ያተረጓጎሙ ልዩነት ያላቸው መዝሙሮች እዛ ውስጥ እናገኛለን። አንድ ምሳሌ እዚህ መካከላችን የአዲስ ኪዳን መምህር ስላሉ የስላሴ የሀምዴ ስላሴ ላይ በአንድ እግዚአብሔር አብ እናምናለን፣ በልጁ በአንድ እግዚአብሔር ወልድ እናምናለን፣ በአንድ እግዚአብሔር መንፈስ ቅዱስ እናምናለን ይላል። ስለዚህ አንድ እግዚአብሔር፣ ሁለት እግዚአብሔር፣ ሶስት እግዚአብሔር ስላለ ይህንን ለይተው የለም አብ፣ ወልድ፣ መንፈስ ቅዱስ አንድ እግዚአብሔር ነው የሚለው የቅዱስ ያሬድ ብለው ይህንን አሁን የማይዘምሩ ሰዎች አሉ። ምን ለማለት ነው? ክምችት ስለሆነ አንድ ሰው የሆነች ግልሰት ሲደርስ ወደዛ ክምችት ይሄዳል። እንደ ጎተራ እንደ ቋፍ ነው ልንወስደው የሚገባው እና ጥልቅ የሆነ ጥናት አድርገን ነው እነዚህ የቅዱስ ያሬድ ሊሆኑ ይችላሉ፣ ሌሎቹ ደግሞ በኋላ ዘመን የተጨመሩ ናቸው ልንል ምንችለው የአቡነ ተክለ ሃይማኖት ድርሰቶች አሉ ወይም ለአቡነ ተክለ ሃይማኖት የተደረሱ ድርሰቶች እሱ ያሬድ ራሱ ለጻድቃን እያለን ለሰማዕታት ለምናምን የሚደርሳቸውን ድርሰቶች ስም እየቀየሩ የተጠቀሙት መሆኑን ማስተዋል ይቻላል። እና እንዲህ አይነት አካሄዶች አሉ እና የት እና ተኩር የሚለው አንኳሩ ፈጠራ ላይ አንኳሩ ስራ ላይ ብናተኩር ጥሩ ነው። ገድሉንም ራሱ እንደ አንድ የስነ ጽሁፍ አውቅ የላሊበላ ገድ ከሌሎቹ ገድሎች በጣም ላቅ ያለ ጥራት ነው ያለው። በዚህም የተነሳ ምናልባት ከሌሎቹ ከመሳፈ ምስጢር ከምናምን ጋር የሚሄዱ በግጥም የሚጀምረው ነገር አለ የያሬድን ገድል እንደዛ ነው በጣም ላቅ ያለን ያለውና የቋንቋ ውበታችን ላይ ብናተኩር አንዱ አንዱ መንገድ ነው። ምክንያቱም ትላንት ጋሽ መሰረት ጋር ስንከራከር ነበር። ኢትዮጵያውያን በፈጠራ ወደኋላ ያቀርባቸው ይህ ድምዳሜ አለ ጥናት ለምንድነው ነው ያ ድምዳሜ ያለው? ፈረንጆቹ መጥተው ነው ጥናት የሚያረጉት። ጥናቱ የሚያደረጉት ደግሞ የፈረንጅ ትምህርት የተማረ ሰው ነው። የሚያናግሩት በእንግሊዝኛ ነው። ስለዚህ እንዴት አድርጎ ነው የኢትዮጵያን ስነግጥም ነው የሚተነስላቸው? በየትኛው ቋንቋ እንዴት አርጎ ነው የያሬድን ዜማ ንቢተነትንላቸው እንዴት አርጎ ነው የባላገሩን ተረት ቅድም የነገርኳቸው የትግርኛ ተረት ሞኙ ደህና ነው የሞኙ ዘመድ ከፍቶታል የሚለውን ዝም ብላችሁ ስተነትኑት ሁሉ ማለቅ ያለው በጣም የሚደንቅ የሆነ ውስጣዊ ይዘት አላቸውና፣ ቋንቋ ላይ ብናተኩር አንደኛ የራሳችን ቋንቋ አቅተን መዋቅ ከዛ ከሌላ እንገናኝበት ድልድይ ቅድም በፈረንሳይኛ እንግሊዘኛና ይላል እሱ እኮ የለም ደህና ሆኖ ቢኖር አንድ ነገር ነበር፣ ግን የለም። የእኛም አይደለም። በጣም ጫፍጫፉ ነው። እሱንም ቢሆን ያዝ ነው ወይ እዚህ እዚህ እየተያነሳሽ፣ እንደዚህ አይነቱ ክርክር ባለበት መተው እኔም ብሎ እንደዛ ነበር የማስበው። በቃ እንደሌለ በመቆጠር ግን እንደሌለ ስንቆጥር የተባለው ጫፍ እንደ ተቀበል ነው ይቆጠራል። እንደ ተቀበል ነው ይቆጠራል። ለምሳሌ በፍርድ ቤት ተከሳሽ ሆነሽ ዳኛው ቻሉ እዚህ ጋር ሌላ ነገር ላለ ተከሳሽ ሆነሽ አልመጣም፣ ግጥ ፖሊስ እኮ እንድትቀርቤ ያረሻል። ነገር ግን የአንቺ የሆነ ነገር ክሌም ለማድረግ ካልሄድሽ የእኛንቺ ብሎ ለመጣት ፖሊስ አይናገነች። እኛም እንዲህ አይነት ነገሮች የእኛ አይደሉም ወይም የእናንተ አይደሉም በሚሉ ድምፆች ውስጥ ጥራት ያለው ስኮላርሺፕ መውለድ ነው ያለብን። በጣም ጥራት ያለው ስኮላርሺፕ መውለድ አለብን። በዛ ስኮላርሺፕ ላይ የእኛ ልጆች እንዲታመጹ ማድረግ ነው ያለብን። ገድላት፣ ገድል ምን ማለት ነው እንደዚህ ከሚለው ውስጥ ጀምር ብለሻል። ጥሩ አካሄድ ነው። ገድላት በጥቅሉ የእግዚአብሔር ረድኤት ለሰው፣ ከዛ ደግሞ የእግዚአብሔር ረድኤት በተጨባጭ በመላእክት በኩል በህልም በራዕይ በምናም በኩል እየተደረገ ለሰው ሲሰጥ ፈውስ ሲሰጥ አንዳንድ ጊዜ ሲሰጥ የሚያትዱ የሥነ ጽሁፍ ዘር ናቸው። ከዛ ብንጀምር ትንሽ ነገሩ ላይ ሰፋ በመፍራት የተውኩት ዘርፉ ማወቅ አለብኝ መልአቅ ሰሩት ሚል ድምዳሜ ላይ ከመድረሳችን ናቸው ልክ ነው። የገድሎች ዘርፍ አጠቃላይ አካሄዱ የሥነ ጽሁፍ ስሪቱ እንደዛ ስለሚያስገድደው ሊሆን ይችላል ጸሐፊ ወደዛ ሄደው የሚል ነው። መጨረሻ ላይ ያነሳው የላሊበላው ልጅ የመጥረቢያውን ጓጀታ ያለው የሚለው ልክ ናል። እነዚህ እነዚህ መስፈርቶችን እንደ ማስረጃ ወይም ደግሞ ፍጹም ሰው እንደሰራው ማሳያ ናቸው። ግን በዚህ ጉዳይ ጨርሶ መከራከርም የለብንም። ምክንያቱም ዋሻ እኮ ናቸው ነገሮቹ እና ዋሻ መግባት ቁመቱ ካጠረ ጠረብ ጠረብ አርጎ በቁመታችን ልክ ማድረግ ከዛ ደግሞ ከግድግዳው ላይ ትንሽ ኮፈር አድርጎ ኩራዝ ማስቀመጫ ማበጀት በጣም ቤዚክ የሚባለው ሰው ሰው በመሆኑ ብቻ ሊሰራቸው የሚችሉ ነገሮች ናቸው እና ብዙ የሚያከራከር ነገር አይደለም። በመጨረሻ የተነሳው የላሊበላ ገቨርናንስ እንዴት ያለ ነበር የሚባለው አንድ ጥሩ የገቨርናንስ ስልት ያየ ነው። ነገስታቱ በሚያረሩት ነገር አካውንተብሊቲ ነበራቸው። ለምሳሌ መሬቱን ከባለ ይዞታው ይሄ ነገር ጭንጫ ነው፣ አንተ ከላይ ጎጆ ከምትሰራበት ከታች የምሰራበት ነገር አለኝና ሪሎኬት ላረግ ነው ብሎ አስፈክዶ በመልካም ነገር መደረጉ ጥሩ ነው። በአንድ በኩል ገድል ስለሆነ እንደዚህ አይነት ነገር መጋረድ ነገስታቱ አመስ ይሰራሉ የሚል ነገር አይስትልንም። በጥቅሉ ግን ስናየው ነገስታቱ ቅዱሳን ናቸው ወይም ደግሞ በአጠቃላይ ህይወታቸው የእነሱ ያልሆነን ነገር ፍትሐዊነት እነዚህ የሚባሉ ነገሮች ስላሉ ጥሩ የሆነ ፐብሊክ አድሚኒስትሬሽን ነበረን። በዚያም በሀያ ዓመት እንደዚህ አይነት ሥራ ማከናወን መቻ አሁን የምናስበው ነገር አይደለም። ያለን ፖፕሌሽን እንዳለ ሆኖ ያለን ስራ፣ ያለን መሳሪያ ጭምር ከእኛም ከውጭም የመጣ መሳሪያ እንዳለ ሆነው ነገሮችን በፍጥነት ከማከናወን ወደኋላ የሚወድቱ ብዙ ነገሮች አሉ። አጠገባቸው ያለው የቤተ መዛግብት ሕንጻ ወደ አስር ዓመት ነው የፈጀበት። የገንዘብ እጥረት የለም፣ ቴክኖሎጂ አለ፣ ሰው ኃይል አለ፣ ግን በሁለት ዓመት ሊሰራ ይችል ነበረ። ይሄ እና ይሄ የላሊበላን ግማሽ ወስዷል ማለት ነው። በአመት ወይራስ ላሊበላ የዚህም ሀያ እጥፍ ናቸው በጥራትና በብዛት። ስለዚህ እንደዚህ አይነት ብዙ ነገሮች አሉ። በተረፈ ዛሬ እንግዲህ ውይይታችን በዚህ ይጠናቀቃል።